ሃማስ በእጁ ያሉ የእስራኤል ታጋቾችን በሙሉ ለመልቀቅ ተስማማም። ፕሬዝዳንት ትራምፕ እስራኤል የጋዛን ጥቃት እንድታቆም አዘዋል። ቡድኑ የአሜሪካ ፕሬዝዳንት ዶናልድ ትራምፕን የሰላም እቅድ በከፊል ሲቀበል፣ ቀሪዎቹ ቁልፍ የእቅዱ ክፍሎች ተጨማሪ ድርድር እንደሚያስፈልጋቸው ገልጧል። ሃማስ በዶሃ ኳታር ሲመለከት የቆየውን የትራምፕን የሰላም እቅድ በከፊል መቀበሉን ያስታወቀው ፕሬዝዳንቱ እስከ እሁድ የጊዜ ገደብ ማስቀመጥ ጣቸውን ከገለጹ ከሰዓታት በኋላ ነው። ሃማስ እስከ እሁድ የሰላም ሐሳቡን እንዲቀበል አለዚያም የከፋ ውጤት እንደሚጠብቀው ትራምፕ ትላንት ሌሊቱን ማስታወቃቸው ይታወቃል። የፕሬዝዳንቱን ማስጠንቀቂያ ተከትሎ ሃማስ በእጁ የሚገኙ በሕይወት ያሉም ሆነም የሌሉትን በሙሉ ታጋቾች ለመልቀቅ መስማማቱን ይፋ አድርጓል። እንዲሁም ጋዛን የማስተዳደር ኃላፊነት ለፍልስጤም ነፃ አካል ለማስረከብ ሲስማማ የጋዛን የወደፊት እጣ ፈንታና የፍልስጤማውያንን መብት በተመለከተ በብሔራዊ ንድፈ ሐሳብ ስር ተጨማሪ ንግግር ማድረግ እንደሚያስፈልግ ገልጧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አዲስ ያቀረቡትን ባለ 26 ነጥብ የሰላም ዕቅድ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና በርካታም የአውሮፓና የአረብ ሀገራት ድጋፍ መስጠታቸው ይታወሳል። አዲሱ የሰላም እቅድ በጋዛ ተኩስ እንዲቆም ታጋቾች እንዲለቀቁ፣ ሐማስ ትጥቅ ፈቶ ወደ መረጠው ሀገር እንዲሄድ፣ የእስራኤል ጦር ከጋዛ ቀስ በቀስ እንዲወጣና ዓለም አቀፍ አረጋጊ ኃይል ጋዛን እንዲቆጣጠር የሚፈቅድ ነው። በርካታ የአውሮፓና የአረብ ሀገራት ድጋፍ ሲሰጡ ሐማስ እቅዱን መርምሮ መልስ ለመስጠት ጊዜ እንደሚያስፈልገው መግለጹ ይታወሳል። ሐማስ እቅዱን ካልተቀበለም እስራኤል የጀመረችውን የጋዛ ዘመቻ አጠናክራ እንደ ምትቀጥልና የከፋ ሁኔታ እንደሚከተል ፕሬዚዳንት ትራምፕ ማስጠንቀቂያ ሲሰጡ፣ የዋይት ሃውስ ቃል አቀባይ ካሮላይን ሌቪድ ትላንት በሰጠችው መግለጫም ሐማስ የሰላም ሐሳቡን ካልተቀበለም የከፋ ፈተና ይጠብቀዋል ስትል አስጠንቅቃለች። ያሁኑ የፕሬዝዳንት ትራምፕ የሰላም እቅድ ልክ የዛሬ ሁለት ዓመት ሐማስ ድንበር ጥሶ ከአንድ ሺህ በላይ የእስራኤል ዜጎች በመግደልና በመቶዎች የሚቆጠሩ አግቶ ከወሰደና እስራኤል በምላሹ በጋዛ ጦርነት ካወጀች ወዲህ የመጀመሪያው የሰላም ውጤት ተደርጎ ተወስዷል። ያለፉትን ሁለት ዓመታት የጋዛ ሕዝብ ይህ ነው የማይባል እጅግ አሰቃቂ መከራ ከማሳለፉ አንጻር ሰላም መምጣቱ ለነዋሪው ትልቅ እፎይታ እንደሚሆን ይታመናል። በእስካሁኑ ጦርነት በጋዛ ከ60ሺህ በላይ ሕዝብ መገደሉን የሐማስ ባለሥልጣናት ይገልጻሉ። የሃማስን ምላሽ ተከትሎ ዋይት ሀውስ ቡድኑ የሰላም እቅዱን ሙሉ በሙሉ እንደተቀበለ ተደርጎ በማኅበራዊ መገናኛ ብዙሃን መሰራጨቱ ታውቋል። ቀደም ሲል አንድ የሃማስ አመራር በተለይ ጋዛን የሚያረጋጋው የሰላም ቡድን በብሪታንያም የቀድሞ ጠቅላይ ሚኒስትር ቶኒ ብሌር እና በራሳቸው በፕሬዚዳንት ትራምፕ መመራቱን ውድቅ ማድረጋቸውን የአልጀዚራ ዘገባ አመልክቷል። ፍልስጤማውያን በውጭ አካል መመራትን መቼም አይቀበሉም ብለዋል አመራር ተሰባበሩ በሰላም እቅዱ የፍልስጤም ባለሥልጣን ማሻሻያዎችን አጠናቆ እስኪረከብ ጋዛም አዲስ በሚቋቋም ጊዜያዊ ቦርድ እንዲመራም በዝርዝር አስቀምጧል። ፍልስጤማዊ ያልሆነ የውጭ ሰው ፍልስጤማውያንን ሊቆጣጠር አይችልም፣ አይገባም። የቶኒ ብሌር አይነት ሰው በተለይ ጋዛን እንዲመራም አንፈቅድም፤ ምክንያቱም ቶኒ ብሌር ኢራቅን ያወደመ ሰው በመሆኑ ብለዋል የሃማሱ አመራር አቡ ማርዙክ ቶኒ ብሌር በ2003 አሜሪካም ኢራቅን ስትወር አብሮ ወደ ባግዳድ በመዝመት ትልቅ ውድመት እንዲደርስ አድርጓል በሚል። ይህ በእንዲህ እንዳለ ፕሬዚዳንት ትራምፕ ሃማስ የሰላም እቅዱን ተቀብሎ ታጋቾችን ለመልቀቅ በመስማማቱ የተሰማቸውን ደስታ በመግለጽ እስራኤል በአስቸኳይ የጋዛን ድብደባ እንድታቆም አዘዋል። እቅዱ ውጤት እንዲያመጣም የተሳተፉ ሀገሮችን በሙሉ አመስግነዋል ኳታር ግብፅናም፣ ሳውዲ አረቢያን ሐማስ ለዘላቂ ሰላም ዝግጁ ነው ብዬ አምናለሁ ብለዋል ፕሬዝዳንቱ። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር ሐማስ በከፊልም ቢሆን እቅዱን በመቀበሉ አድንቀው ሀገራቸው ተጨማሪ ድርድሮች እንዲሳኩ ሁሉንም ድጋፍ እንደምታደርግ ቃል ገብተዋል። የሐማስ ውሳኔ ቢያንስ ተኩስ ቆሞ እርዳታ እንዲገባም እድል ይፈጥራል ነው ያሉት ስታርመር። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽፈት ቤትም ሁለት መስመር መግለጫም አውጥቷል። በትራምፕ የሰላም እቅድ ለታጋቾች መለቀቅ ማካካሻም እስራኤል የሚጠበቅባትን ለማድረግ ዝግጁ ናት ብሏል ጽፈት ቤቱም። ከአሸማጊያዎቹ አንዷም ኳታር የሐማስን ውሳኔ በደስታ መቀበሏን የገለጸች ሲሆን ከአሜሪካና ግብፅ ጋር ቀጣይ ሂደቶችን ለማከናወን መዘጋጀቷን አስታውቃለች። ዘግይቶ በተሰማ ዜናም የፕሬዝዳንት ትራምፕን ቃል ተከትሎ የእስራኤል ባለሥልጣናት ጦር ኃይሉ የጋዛ ከተማ ዘመቻን እንዲያቆም ትእዛዝ መስጠታቸው ታውቋል። የፈረንሳይና የጀርመን መሪዎችም የደስታ መግለጫ ያወጡ ሲሆን የፈረንሳይ ፕሬዝዳንት ኢማንኤል ማክሮን የታጋቾች መለቀቅ በጋዛም ሰላም እንዲመጣም ወሳኝ መሆኑን ሲጽፉ የጀርመን ቻንስለር ፍሬድሪክ ሜርዝ በተመሳሳይ በጋዛ የጥይት ድምፅ የሚያበቃበት ጊዜ ደርሷል ሲሉ ደስታቸውን ገልጸዋል። ሁለቱም መሪዎች የፕሬዝዳንት ትራም የትራምፕ እቅድ ለዘላቂ ሰላም ትልቅ ዕድል የሚፈጥር በመሆኑ እስከ መጨረሻው ለመደገፍ ቃል ገብተዋል። ከወሲብ ንግድ ጋር በተያያዘ ክስ ተመስርቶበት የነበረው ታዋቂው የራፕ ሙዚቃ ባለሙያን ሺን ካም በቅጽል ስሙ ፓፍ ዳዲ በአራት ዓመት እስር እንዲቀጣ ተወሰነበት። እንዲሁም ድምፃዊው ግማሽ ሚሊዮን ዶላር እንዲከፍልም ተወስኖበታል። ፍርዱን የሰጡት የመሃል ዳኛም ውሳኔው በተመሳሳይ ሴቶች ላይ ስቃይ ለሚፈጽሙ ወንጀለኞች መልዕክት ያስተላለፈ፣ እንዲሁም በደል ተፈጽሞባቸው በዝምታ የተቀመጡ የጥቃት ሰለባዎች አደባ ተደጋጋባይ ወጥተው እንዲናገሩ ድፍረት የሚሰጣቸው ነው ብለዋል። ተከሳሹ ፓፍ ዳዲ ፍርዱ ከመሰማቱ አስቀድሞ ለችሎቱ የፈጸመው ድርጊት አሳፋሪና ነውር መሆኑን በመግለጽ ዳኛው ምሕረት እንዲያደርጉለት ቢማጸንም ልመናው ሰሚ አጥቶ አራት ዓመት ከሁለት ወራት እንዲታሰር ተፈርዶበታል በወሲብ ንግድ ሴቶችን በማሰቃየትና በመደብደብ ተከሶ የተፈረደበት የ55 ዓመቱ ፒዲዲ ወይም በሌላ መጠሪያው ፓፍ ዳዲ በተለይ እንደ ፈረንጆቹ አቆጣጠር በ1997 የለቀቀው አይል ቢ ሚሲንግ ዩ የተሰኘው ነጠላ ዜማ በአሜሪካ ብቻም 7 ሚሊዮን ኮፒ በመሸጥ ከፍተኛ ተወዳጅነት አትርፎለታል። ከአንድ ቢሊዮን ዶላር በላይ የተጣራ ገቢ በማግኘትም ከዓለማችን ሀብታም የሙዚቃ ሰዎች አንዱ ለመሆን በቅቷል።